የማምነው በዚህ በዚህ ነገር ነው ገብቶሻል በሚባሉት ነገር ልሸበር አልችልም። እኔ ሰው በሚያው እና በመሰለው ነው የሚመራው እና እና አንዳንዴ ደግሞ ይሆናል ሰው ህይወት ውስጥ ዲቴይል ገብቶ ማይሆን ነገር የሚወራ ብዙ ሰው አለ እና የሶሻል ሚዲያ ሰውም ስትሆኝ ደግሞ እንደዚህ እነዚያ አይነት ነገሮች መቀበል አለብሽ፣ ምክንያቱም ላይክ እንደ አስተያየትም እንደ ጥሩነትም አድርገውም ሊያስቡት ይችላሉ። አሁን እኛ በክፉ ሳይሆን በደጉስት ወስጅላቸው የሆነ ወዶች ምናምን ሊሆን ይችላል እኮ ገብቶች አንዳንዴ ይደርሰኛል እኮ ሜንሽን ያደረጉኛ ይልኩልኛ ምናምና ያለው ግን ቼክ አላደረጉም። አንቺ ላይ ሞር ኮንፊደንስ ነኝ ነው እኔ የምታውቂኝ። እነሱን ከሚያውቁኝ በላይ አንቺ ነሽ የምታውቂኝ። ልክነካው ገብቶች አለ እነዚህ አይነት ነገሮች አንቺንም ሊረብሹሽ አይገባም። አዎ፣ ግን ታውቃለህ፣ ልክ ከሆነ ረብሸውኝ ሳይሆን ግን፣ በቃ አንዳንድ ነገሮች የሆነ አንተን የሚያሳጡኝ አይነት ነገር እንደዛ እንዲሰማኝ ያደረገኝ። ለምን ከዚህ በፊት አኔ ማለት አንተ ካወራ ሀይ ቀር በወራ ደስ ይለኛል። እኛ አሁን ምናችን ነው እንደው የቱ ጋር ደርሰን ነው ክፉ ነገር አድርገን እኛን ለማለያየት ከዛ እኛን ተለያይተን ምንድንም እና የነገረን ራሱ የተቀጠረው ሰው ነው ተከፍሎት ምናምን ሊሆን ይችላል። አይዶን ነው ግን ያ ሰው አልቻለም። በቃ ሁለታችን ሲያየን አሳዘን ነው ምናምን። ከዛ እንዲ ነው ግን በቃ አልቻልኩኝም ብሎ በስተመጨረሻ ተናገረ። በቃ ኔገርማቸውን እንደዛ እያወራችሁ የነበራችሁ ሰዎች እውነት ለመናገር በጣም አዝኛለሁ። ሀይሚ ወታይ በተናገረችው ነገር በጣም አዝኛለሁ ማለት ነው እና እስኪ ሀይሚ እና ብሩኬ ቢለያዩ እናንተ ምንድን ነው የምትጠቀሙ? ምንም እኮ የምትጠቀሙ ነገር የለም። ስለዚህ ወይ ለምን ሰሩ? ለምን ተለወጡ? ለምን ጥሩ ደረጃ ላይ ደረሱ? ነው ወይስ ምንድን ነው ችግራቸው? እንዴ! አረ በጣም ሸም ነው ለመናገር። አረባካቸው ወደ ራሳቸው ተመልሱ ማለት ነው። እነሱ ፈጣሪ ነው በቃ አንድ ያደረጋቸው ማለት ነው። ስለዚህ መቼም አይለያዩም። አይሰቃላችሁም ሚልባት፣ ሀይሜ እና ብሩኬ ይለያያሉ ብላችሁ የምታስቡ ሴቶች ካላችሁ ተስፋ ቆረጡ ማለት ነው። ሀይሜ እና ብሩኬማችም አይለያዩም። አይሰካላችሁም። ለምን ነው ክፋት? ለምን አስፈለገ በዚህ ልክ ማለት ነው። የምትወዱ ውደዱ። ሀይሜ የምትደብራችሁ ከሆነ ለምን ትከተላላችሁ? ለምን መጥፎ ቃል ትናገራላችሁ? እውነት ለመናገር ሀይሜ እና ብሩኬ ደግሞ መቸም አይላዩም ማለት ነው። አይሰካላችሁ። እውነት ለመናገር እንደዚህ የምትሆኑ ሰዎች በውስጥ እዳችሁ የምታወሩ ሰዎች ካላችሁ ተስፋ ቁረጡ። ወይም የሰው ህይወቱን የምትበጠብጡ ራሳችሁን ህይወት አትኖሩም እንዲ? ወይስ ቅናት ነው? አረበጣም በጣም ከባድ ነው ለመናገር። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦቼ እንዴት ናችሁልኝ? ደህና ናችሁ? የኔ ደህና ነኝ፣ እግዚአብሔር ይመስገን ብያለሁ። ውድ ቤተሰቦቼ ለዚህ ቤት ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ ማለት ፈልጋለሁ። ቤተሰቦች እንግዲህ ሀይሚና ብሩክ ካመሹ በኋላ ነው እንግዲህ ካች ብሎ የመጡልን ማለት ነው። ሀይሚና ብሩክ ወጣችሁ ባትናገሩ ጥሩ ነው ብዬ አምናለሁ። ለምን እናንተ ወጣችሁ በተናገራችሁ ልክ እነሱም የባሱ ነው የሚሄዱ ማለት ነው። ስለዚህ ሰምታችሁ እንዳልሰማ ሰዎች ብትሆኑ ጥሩ ነው ብዬ አምናለሁ። ቤተሰብ አይመስላችሁ? እስኪ ከሮታና ከአርብሽ ተማሩ ማለት ነው። አርብሽና ሮታ ስንት ነገር ተብሏል። ስንት ነገር ነው፣ ስንት ነገር ነው የተባሉ። እውነት ለመናገር ሰምቶ እንዳልሰማ ሰው ሆኖ እስከ ዛሬም አሉ። እስከ ዛሬ ማለት ነው። ለሰው ቦታ ባትሰጡ ዝም ብላችሁ በራሳችሁ ስራ ብትመጡ ጥሩ ነው ብዬ አምናለሁ። ሀይሜና ብሩኬ በጣም ነው እንጃ፣ ተሳስታችኋል። ለምንድን ነው ወጣችሁ የምትናገሩ? ሰ አይታችሁ እንዳላያችሁ ሰው አትሆኑም ነበር? ከሩታና ከአረብሽ ተማሩ። እውነት እንደነሱ ብዙ ፈተና የተፈተን ሰዎች የለሙነን ለመናገር ማለት ነው። እና ከሩታና ከአረብሽ ብትማሩ ጥሩ ነው ብዬ አምናለሁ። ለምን ቀጥ ብላችሁ የራሳቸውን ስራ ብትሰሩ ጥሩ ነው። ለምን በእናንተ ስለሚቀኑ ነው እንደዚህ የሚናገሩ ሰዎች ሀይሚ እና ብሩክን ለመለየት የመጡ ሰዎች በእናንተ ስለሚቀኑ ለምን አደጋችሁ? ለምን እዚህ ደረጃ ላይ ደረሳችሁ የሚሉ ሰዎች ናቸው። በዚህ ልክ በእናንተ መሃል ውስጥ ገብቶ የእናንተን ፍቅር ለመበጥበጥ የሚመጡ ሰዎች በእናንተ ስለሚቀኑ ነው። ስለዚህ ለሰው ቦታ አትስጡ። አይታችሁ እንዳላያችሁ ሰዎች ሆናችሁ ዝም ብላችሁ ስራችሁን ብሰሩ ጥሩ ነው ብዬ አምናለሁ። ቤተሰብ እን በአሁኑ ሰዓት እኮ ጊዜ ከፍቷል፣ እውነት ለመናገር ማለት ነው እና ሀይምና ብሩኬ ብላዩ ምንም የምታገኙ ነገር የለም። ምንድን ነው ጥቅሙ? ጥቅም አለ ጥቅም የለም። ስለዚህ ልጆቹ በጣም ደስ የሚሉ ምርጥ ናቸው። እውነት ለመናገር ፈታ ዘና የሚያደርጉ ምርጥ ጥንዶች ናቸው። ሀይሚና ብሩኬ ማለት ነው። ጀግኖች ናቸው። ሆነ ለመናገር እዚህ እቺ እቺ ልጆች ምን አደረጉ? እስኪ እስኪ እያቸው ምን አደረጉ እስኪ። መለያየቱ ለምን አስፈለገ? የምትጠሉ ሰዎች ለምንድን ነው ቪዲዮዎቹ የምትከታተሉ ታዲያ? አይታችሁ ወይን መውጣት ነው። ለምን በዚህ ልክ በውስጥ ገብታችሁ ሀይሚ ማትወዱ ከሆነ ለምን ትከታተላላችሁ? ለምን ታያላችሁ? እሷ የምትጠሉ ሰዎች ለምን በውስጥ ሄዳችሁ ታወራላችሁ? ሀይሚና ብሩኬ ፈጣሪ አንድ ስላደረጋችሁ አይለዩም። እናንተ ስላላችሁ አይለዩም። ሙደን ለመናገር ማለት ነው። እና በጣም ይገርማል የሰው ክፋት በዚህ ልክ ነው ለመናገር ማለት ነው። እና ለምን ይሄ ሁሉ ለምን አስፈለገ? ሀይምና ብሩኬ ለሰው ቦታ ባትሰጡ ሰምታችሁ እንዳልሰማችሁ ሆናችሁ ስራችሁን ብትቀጥሉ ጥሩ ነው ብዬ አምናለሁ። እኛ ሰው እኮ አበሻ ስንባል እውነት ለመናገር ከባድነን ከባድነን። አይታችሁ እንዳላያችሁ ሰዎች ሆናችሁ ስራችሁን ብትሰሩ ይመረጣል ብዬ አምናለሁ። ሀይምና ብሩኬ ለሰው ቦታ አትስጡ፣ ስራችሁን ስሩ። እንዲን ያሉን እንደዚህ ብላችሁ መልስ አትስጡ። ዛሬ ወታችሁ ስለተናገራችሁ መለሳችሁ፣ ነገም መልስ ይሰጣሉ ብሎ ያስባሉ። እነዚህ በውስጥ ወጥቶ መጥቶ የሚናገሩ ሰዎች ነገም ወታችሁ መልስ ይሰጣላቸው አላቸው ብሎ ነው ስለሚያስቡ ወታችሁ መልስ ባሰጡ ጥሩ ነው ብዬ አምናለሁ። በማላችሁ የሚገባ ሰዎቹ ለእነሱ ክፍተት ባትሰጡ ጥሩ ነው ብዬ አምናለሁ። ስራችሁን ዝም ብላችሁ ብትቀጥሉ ጥሩ ነው። እውነት ከሮታና ከአርብሽ ተማሩ። እንደ አርብሽ ና እንደ ሮታ የተፈተነ ሰው የለም። ሮታና አርብሽ ለመለያየት ብዙ ክፍተቶች በማላችሁ የገባ አለ። ከእነሱ ተማሩ። ስለዚህ ወጣችሁ ማል ሰዓት ሰጡ ለማለት ፈልጋለሁ። ከሮታና ከአርብሽ ተማሩ። አንድ አመት ከምናምን እስከ ዛሬ አሉ እስከ ዛሬ ማለት ነው። ሰለቴም ብሎ ከሚዲያው እንኳን አልጠፉን። ሰርቶ ነው እያሳዩን ያሉ ማለት ነው። ከእነሱ ተማሩ። ሁሉም ሰው ወዶኛል፣ ሁሉም ሰው ይወደኛል ማለት ከባድ ነው። አሁን ላይ ማለት ነው። ስለዚህ አይታችሁን እንዳላየ ኮመንታችሁን ባትከታተሉ፣ በውስጥ የሚላክላችሁ ባታዩ፣ አይታችሁ ብታልፉ ጥሩ ነው። ለምን ስለምንቁን ስለሚሉ ማለት ነው። ስለዚህ እንደዚህ ንቃችሁ ብታልፉ ጥሩ ነው ብዬ አምናለሁ። ስለዚህ ለሰው ቦታ ባትሰጡ ይመረጣል ብዬ አምናለሁ። ይሄ የኔ የሚከር ቤተሰብ የኛ ሰው ስንባል ከባድ ነው እውነት። የሰው ልጅ ሲለወጥና ሲያድግ አይወዱም ና ለምን? ይሄ ሁሉ ለምን አስፈለገ? ክፋት ለምን አስፈለገ? ለምን አንድ ሆኑ? ለምን አደጉ? ለምን ተለወጡ? ነው ወይስ ምንድን ነው? ሀይሚና ብሩኬ ብለያዩ ምንድን ነው የምታገኙ የምታገኙ ነገር አለ? ብታገኙ እኮ ጥሩ ነው። ምንም እኮ አታገኙ። ለምን ሀይሚ አሁን በምሳሌ ከብሩኬ ብትለየው ምንድን ነው የምታገኙ? ብሩኬ ከሀይሚ ቢላይ ምንድን ነው የምታገኙ? ምንም እኔ እንጃ። ፈጣሪ ልቡን አይስጣችሁ ብቻ። እንደዚህ የምታስቡ ሰዎች ፈጣሪ ልቡን አይስጣችሁ፣ ወደ ልባችሁ ይመልሳችሁ ነው ምሎ። ሌላ ምን ይላለሁ? የምሬ ነው ምላቸው። በጣም ነው የያዘን ከሆነ ለመናገር ያናድዳል። ለምን በዚህ ልገ ክፋት ለሰው ልጅ የምታስተምሩ አይደብርም? የሰው ህይወት፣ በሰው ህይወት ውስጥ ገብታችሁ የምትፈተፍቱ ሰዎች አይደብራችሁ? ምን ጉድ ነው? ምን ዘመን ላይ ደረስን? እውነት ፈጣሪ ይቅር ይበለን።